ወጪያችንን በራሳችን የመሸፈን አቅም የፈጠር ስንሄድ የተሟላ የፖሊሲ ነፃነት ይኖረናል። ነገ ለትውልድ የሚሸጋገር ነው። አገር በብድር በእርዳታ ያደገች ሀገር ነው። ገቢውን ሴክተር ባለፉት ሰባት ዓመታት በጣም በርካታ ሪፎርም ተደርጓል። ይህንን የትሪሊየን ጉዞ በጋራ ላውንች አድርገን የግብ ስምምነት ተፈራርመን ወደ ስራ ገብተናል። ግብር የመክፈል ባህሉና ሲከፍልም ደግሞ የት ላይ እንደሚውል አውቆ የመክፈል ባህሉ በከፍተኛ ሁኔታ የተሻሻለበት ሁኔታ ነው ያለው። ሀገራችን ኢትዮጵያ ከጊዜ ወደ ጊዜ እያደገ የመጣ ኢኮኖሚ እየገነባች እንዳለች ከኛም አልፎ ዓለም እየመሰከረ ያለንበት ጊዜ ላይ እንገኛለን። በራስ ውጥን በራስ አቅም የመቻል ማሳያ ሀገር በዜጎቿ ዜጎችን በሀገር እንዲኮሩ ይህ መሰሉ የልማትና እድገት ውጥን እውን የሚሆነው በፍትሐዊነት በሚከፈል ግብርና ታክስ ነው። ይሄ የተለመደ አይደለም። በሌሎች በተለይ በአፍሪካ ሀገሮች፣ በታዳጊ ሀገሮች ብዙ ጊዜ እርዳታ ላይ ብድር ላይ የተመሰረተ ስለሆነ ለሀገር ውስጥ ገቢ ያንን ትኩረት አይሰጥም። በእኛ ሀገር ለየት ይላል። ለገቢ ከፍተኛ ትኩረት ተሰጥቷል። አሁን በጠቅላይ ሚኒስቴራችን ላውንች እየተደረጉ ያሉ ፕሮጀክቶችን ስናይ በጣም ተስፋ እንዳለን ሀገራችን ብዙ መቀየር እንደምንችል ለሌላው የሚተርፍ ለአፍሪካም፣ ለዓለም የምትተርፍ ሀገር መሆኗን የሚያሳይ ነው። በሁሉም የሀገራችን አካባቢዎች የሚገኙ ዜጎች ከሀገር ሀብት ፍትሃዊ በሆነ መልኩ የሚጠቀሙበት ሁኔታ መፍጠር በየትም ሀገር በብድር በእርዳታ ያደገች ሀገር የለም። ሀገራችን ከተረጂነት መላቀቅ አለባት፣ ያ በራሷ ገቢ የምትተዳደር መሆን አለባት። ሀገራችን ኢትዮጵያ ከጊዜ ወደ ጊዜ እያደገ የመጣ ኢኮኖሚ እየገነባች እንዳለች ከእኛም አልፎ ዓለም እየመሰከረ ያለንበት ጊዜ ላይ እንገኛለን። የገቢ አጣጣና አሰባሰብ በዋናነት ፈጣንና ፍትሐዊ ልማት ለማረጋገጥ የተመጣጠነ እድገት ለማረጋገጥ ነው የሚለውን እሳቤ በደም መያዝ ይጠይቃል። የታክስ አተማመኑና አሰባሰቡ ጤናማ ሲሆን ጠንካራና ቅቡልነት ያለው ሀገረ መንግሥት ለመገንባት አስተዋጽኦ ከፍተኛ ነው። የገቢ አሰባሰብ ስርዓትን ማጠናከር የተሟላ ሉዓላዊነትን ለመጎናጸፍ ያስችላል። በተለይ በ2017 ዓ ም የገቢ ሴክተሩ በሁሉም አካባቢ ላይ ትልቅ ምርታዊ ውጤት ነው ያስመዘገበው። ከሀገራዊ የኢኮኖሚ ሪፎርም መተግበር በኋላም በገቢ አሰባሰቡ ዘርፍ የተገኘውን ምርት አይለውጥ ለመጀመሪያ ጊዜ ከታክስና ቀረጥ የሚሰበሰበውን ገቢ ከቢሊየን ወደ ትሪሊየን ማድረስ ተችሏል። ባለፈው 2017 በጀት ዓመት የክልል ገቢ ቢሮ ተቋማትና የከተማ መስተዳድር እንደዚሁም የፌዴራል ገቢዎች ሚኒስቴር እና ጉምሩክ ኮሚሽን በጋራ ሆነን በሀገር ደረጃ ለመጀመሪያ ጊዜ ወደ ትሪሊየን የገቢ ትራጀክትሪ ስለገባን እንኳን ደስ አላችሁ፣ እንኳን ደስ አለን ማለት እወዳለሁ። በኢትዮጵያ ታሪክ ለመጀመሪያ ጊዜ የገቢ አሰባሰባችን ከቢሊየን ወደ ትሪሊየን የገባንበት ዓመት ነው። እና ትልቅ አቺቭመንት ነው ማለት እንችላለን። እንደ ሀገር ክልልም ፌዴራልም ሰብስቦ ነው ሀገርን የሚያቀ ነው። ይህንን የትሪሊየን ጉዞ በጋራ ላውንች አድርገን የግብ ስምምነት ተፈራርመን ወደ ስራ ገብተናል። እንደተባለው ደግሞ በጣም ከትሪሊየን በላይ አንድ ነጥብ አራት አራት ትሪሊየን ገቢ ሰብስበናል። እኔ እንደ ክልል ገቢ ቢሮ የዚህ አካል በመሆኔ በጣም ደስተኛ ነኝ። ታክስና ቀረጥ የሚሰበሰበው ገቢ ከፍተኛ ምርት ያሳየም ቢሆን ሀገር ከምታመነጨው ኢኮኖሚ ማለትም ከታክስቱ ጂዲፒ አንጻር ገና በዘርፉ ብዙ እንዳልተሰራ አመላካች ነው። በፊት ከነበረው ጋር ስናስተያይ የኢትዮጵያን የገቢ እድገት ከቢሊየን ወደ ትሪሊየን ያስገባንበት ዓመት ቢሆንም እንደ ሀገርም በምናይበት ጊዜ የኢትዮጵያ ኢኮኖሚ የሚያመነጨውን ያክል ገቢ ከመሰብሰብ አኳያ ገና ብዙ ይቀረናል። እንደኛም ክልል በምናይበት ጊዜ 2017 ላይ ወደ 205.5 ቢሊዮን አቅደን ወደ 200.2 ቢሊዮን አካባቢ አሳክተናል። ይሄ 2016 ላይ ከነበረው 123 ቢሊዮን አፈጻጸም ጋር ስታይ የ77 ቢሊዮን እድገት አለው። ይሄ ማለት ግን የክልሉ ኢኮኖሚ የሚያመነጫውን ያክል ገቢ ሰብስበናል ማለት አይቻልም። አሁን የሀገራችን ኢኮኖሚ በፍጥነት እያደገ ነው፣ ገቢውም እያደገ ነው። ዋነኛው መለኪያ ግን ታክስ ቱ ጂዲፒ ሬሾ ኬት ወዴት የሚለው ቁልፍ መለኪያ ሆኖ ይሄንን በፍጥነት ካልቀየርን በስተቀር ሁለንተና ብልጽግና የማረጋገጥ ራእያችንን ማሳካት አንችልም የገቢዎች ሚኒስቴር ከክልል ገቢዎች ቅርንጫፍ ጽሕፈት ቤቶች ከክልሎችና ከተማ አስተዳደሮች የገንዘብ ሚኒስቴር እንዲሁም ፋይናንስና ንግድ ቢሮዎች ጋር በ2017 ዓ.ም ምረት የገቢ አሰባሰቡ ስኬትና ተግዳሮቶች ላይ እንዲሁም በ2018 ሊሰበሰብ የታቀደው 2.2 ትሪሊዮን ብር ውጥኑ እንዲሰምር ከማን ምን ይጠበቃል የሚለውን መክሮ አቅጣጫ አስቀምጧል ፌዴራል እና የክልል መንግስታት የታክስ አጣጣል እና አሰባሰብ ስልጣንን በተመለከተ ነው የተነጋገርነው። አስከትለን ባለፉት ሰባት ዓመታት የገቢው ዘርፍ እንደ ሀገር የተጓዘበትን ርቀት እና ለሀገራዊ የብልጽግና ጉዟችን መሳካት ያስገኝናቸውን ትሩፋቶች እንደዚሁም ደግሞ በሂደቱ ያጋጠሙንን ተግዳሮቶች እነሱን ለመፍታት ልንከተላቸው የሚገቡ አቅጣጫዎችን በተመለከተ እንደዚሁ ተወያይተናል። እንዲሁም ደግሞ በክልሎች መካከል የቅንጅት ስራዎች ያስፈልጋሉ። በክልልና በፌዴራል መንግስት መካከል ጥብቅ የሆነ ግንኙነትን ይፈልጋል። ስለዚህ መድረኩ ከፌዴራልና ከክልል የገቢ ሴክተሮች በተጨማሪ የሚመለከታቸው ስቴክ ሆልደሮችን ያካተተ መድረክ በመሆኑ በቀጣይ ለዚህ ዓመት የያዝነው የ2018 እቅዳችን ለማሳካት ትልቅ አቅም የምናገኝበት ትልቅ መግባባት የምንፈጥርበት በብዥታዎች ላይ ደግሞ ግልጸኝነት የምንፈጥርበት መድረክ ነው ሆኖ እየተካሄደ ያለው። በገቢ መዋቅር ብቻ ለውጥ አይመጣም። እንደ ሀገር ሁሉም ሲሳተፍ፣ ባለድርሻ አካላት የራሳቸውን ሚና ሲወጡ፣ ግብር ከፋዩም የራሱን ድርሻ ሲወጣ፣ ኅብረተሰቡ ደግሞ ተሰብስቦ ለእኔ ነው ብሎ ተረድቶ የገቢን መዋቅር ሲደግፍ ነው ለውጥ ሊመጣ የሚችለው። ዘንድሮ የተለየ የሚያደርገው የጋራ መድረኩ ብዙ ሴክተሮች ያቀፈ መድረክ ነው። የመድረኩ ዓላማ እንግዲህ ወደ ሶስት አራት አጀንዳዎች ላይ ነው ውይይት እያደረግን ያለ ነው። አንደኛው የፊስካል ፌዴራሊዝምን በመለከት የቀረበው ሰነድ ነው። ሁለተኛው ደግሞ ባለፉት የለውጥ ዓመታት የገቢ ሴክተሩ ያሳየው ምርታ ምን መስላል የምለው ነው። የፌዴራልና የክልል መንግስታት የታክስ ተመንና አሰባሰቡ እንዲሁም ክፍፍሉ ወይም ታክስ ሃርሞናይዜሽን ላይ ያለውን ተናቦ የመተግበር ውስንነት ነቅሶ በማውጣት መፍትሄ ሰጪ ተግባቦት ላይም ተደርሷል። ተልኳችን፣ የስራ ክፍፍላችን ግልጽ ነው። አትዘይ እንደሁ ዘደይ ግን የሚሰበሰበው ሀብት የሚገነባው የጋራ ቤታችንን ኢትዮጵያ ነው። ያ ሲሆን እያንዳንዳችን ምን እንደምንሰራ ከህገ መንግስቱ አንስቶ በሌሎች የታክስ አስተዳደር ህጎች በግልጽ የተቀመጠ ነው። ስለዚህ በዚህ መድረክ ላይ ሁሉም ሀሳብ ያነሱ አመራሮች የተስማማንበት በህጉ መሰረት ብቻ ግብር ከፋያውን ማስተናገድ እንዳለብን ነው። እንግዲህ አንዱ ቻሌንጅ ያው በገቢ ስራ ላይ በተለያዩ አካላት የሚሰበሰብ ገቢን ሀርሞናይዝ ማድረግ ላይ የተለያዩ ችግሮች እዚህም እዛም ያጋጥማሉ። ስለዚህ የፌዴራል መንግስት ድርሻው ምንድን ነው? የክልሎች ድርሻ ምንድን ነው በክልሎች መካከል ደግሞ ሊኖር የሚገባው ግንኙነት ታክስን በተመለከተ ምን መሆን አለበት? እርስ በርስ በምናደርጋቸው ግንኙነቶች ደግሞ ግብር ከፋዩ ላይ ጫና በማይፈጥር መንገድ፣ ደብል ታክሴሽንን በማያስከትል መንገድ ታክስ መሰብሰብ አለበት በሚለው ላይ ግልጸኝነት መፍጠር በጣም ወሳኝ አጀንዳ ነው ብዬ ነው የማስበው። ስለዚህ ከዚህ ጋር በተያያዘ በአፈጻጸም ሂደት በህግ አኳያ ክሊር ነው የውይይት በጣም የተግባባንበት አንዳንድ ግልጽ ያልሆኑ የህግ ማዕቀፎች በተጨባጭም ደግሞ ስራ ላይ ያላሉ ተንጠልጥሎ ያሉ ህግ ማቀፎችን በተጨባጭ ወደ መሬት ለማውረድ የሚያስ የሚያስችለንን ውይይት እያደረግ ነው ያለ ነው። ወደ ህግ ማቀፍ ያልገቡ አንዳንድ ጉዳዮችንም ደግሞ እያነሳን ወደ ህግ ማቀፍ ለማስገባት እና የክልሎች ክልል ከክልል አንድነትን ያው ግብር ድንበር የለውም፣ ብሄር የለውም እና ክልል ዘለል የሆኑ ንግዶችን በክልል በመግባባትና እንደ አንድ አገር አንድ ላይ የሚሰበሰቡ ሀብቶች ጤናማ በሆነ መንገድ የክልሎችንም የአንዱን ክልል አንዱ ክልል ሳይጎዳ ጥቅም ላይም የክልሎች ጥቅም ላይም ሳይደራደሩ እንደ አገር የሚሰበሰብበት እንደ ክልል የሚሰበሰብበት ስርዓት ላይ ነው ስንወያይ የነበር ነው እና እንዳልኩም ትንሽ ወደ ህግ ወደ ህግ ስርዓት ያልገቡ ህጎችና አሰራሮች ነበሩ። እነዛም የህግ ማዕቀፍ እንዲኖራቸው በስፋት ተነጋግረናል። የፌዴራል ግብር ከፋዮች ለፌዴራል በሚከፍሉበት ጊዜ በፌዴሬሽን ምክር ቤት በተዘረጋው የጋራ ገቢ ክፍፍል ቀመር መሰረት ሁሉም የየድርሻውን ያገኛል። የፌዴራል ግብር ከፋይ ማለት የፌዴራል ብቻ እንዳልሆነ እስከ ታችኛው መዋቅር የማስገንዘብ ጉዳይ በጣም መሰረታዊ ነው። በቢሮ ደረጃ፣ በዞን ደረጃ፣ በተወሰነ ሀይ ሌቭል ሊደርሽፕ ደረጃ ብዙ የግንዛቤም ችግር የለም። ነገር ግን አሁን እየተፈጠረ ያለው እኛም ባለ የፐብሊክ ፊድባክ ታች ወደ ቀበሌ ወደ ክፍለ ከተማ ወደ ወረዳ በሄድን ቁጥር ይሄ ግንዛቤ በእኩል ደረጃ የተፈጠረ ስለመሆኑ እርግጠኛ ስላልሆን፣ ይህንንም ወስደን ኢኳል አንደርስታንዲንግ እንዲፈጠር ማድረግ ላይ መስራት እንዳለብን ነው። የገቢ ወይም የታክስ አጣጣልና አሰባሰብ ስርዓትን በውጤታማነት መምራት ጠንካራና ቅቡልነት ያለው ሀገረ መንግስት እንድንገነባ የስቴት ቢልዲንግ የኔሽን ቢልዲንግ ጥረታችን ውጤታማ እንዲሆን ያስችለናል ብለን ነው የምናምነው። በተለይ ደግሞ ፊስካል ፌደራሊዝሙ ጤናማና ውጤታማ ሲሆን፣ በአጠቃላይ የምንከተለው ህብረ ብሔራዊ የፌደራል ስርዓት ጤናማና ውጤታማ እንዲሆን ትልቅ አስተዋጽኦ ያበረክታል። ስለዚህ ባለፉት ቀናት የተወያያችሁበት ፊዚካል ፌዴራሊዝም ጋር ተያይዞ ያሉ ጉዳዮችን በደንብ ማየት ፋይናንስ ነክ ነገር ገቢ ነክ ነገር አድርገን ብቻ መውሰድ የለብንም። በአጠቃላይ የፌዴራል ስርዓታችን ጤናማና ውጤታማ እንዲሆን የሚያስችለን ነው። ፊዚካል ስርዓትን አወቃቀርን ተከትሎ ነው የገቢ ክፍፍል የተደረገው። በተሰጠው ስልጣን ገደብ ውስጥ ሁሉም ገቢ መሰብሰብ መቻል አለባቸው። አንዳንድ ጊዜ ሳናውቅም አውቀንም ግንዛቤ ሳይኖርም ይህንን መስመር የሚተላለፍበት ሁኔታዎች አሉ። ፊስካል ፌዴራሊዝሙ ጤናማ ሲሆን፣ ውጤታማ ሲሆን፣ ፍትሃዊነት እየሰፈነ ይሄዳል። ፍትሃዊ የሀብት ክፍፍል እየተረጋገጠ ይሄዳል። አንድ ኢኮኖሚ ማህበረሰብ ለመፍጠር የምናደርገው ጥረት ውጤታማ እየሆነ ይሄዳል። አልፎም አንድ የፖለቲካ ማህበረሰብ ለመፍጠር ለምናደርገው ጥረት ትልቅ አስተዋጽኦ ያበረክታል። መታረም ያለባቸው ብለን በሰነዶቻችን ያስቀመጥናቸው አንደኛ፣ እንግዲህ አንድ የኢኮኖሚ ማህበረሰብ መገንባት ዓላማ ይዘን በአንድ እየሰራን ያለን እንደመሆኑ እነዚህ የኢኮኖሚ አንቀሳቃሾች በተለያዩ የኢኮኖሚ እንቅስቃሴ ውስጥ እንዳይሳተፉ ለምሳሌ ጨረታ አትሳተፉም የሚል ምልክቶች አሉ። እነሱን የማረም የአገልግሎቶች መከልከል ከማስፋፊያ ከተለያዩ አገልግሎቶች፣ ከከተሞች እና ከክልሎች እንደዚሁም በተዋረድ ካለ መዋቅር የሚፈለጉ አገልግሎቶች ላይ ዲስክሪሚኔሽን አዝማሚያዎችን ማረም ቱዘ ኤክስቴንት ከቤት ኪራይ ጋርም የተገናኙ ኢሾዎች አሉ። እነሱን ማረም ያስፈልጋል። ይህን ስናርም የግብር ከፋይ ጉዳይ ብቻም አይደለም። አት ሀይ ሌቭል ማየት መቻል አለብን። የግብር ከፋይ ችግር መፍታት እንደተጠበቀ ሆኖ እኛ በህገ መንግስት የተስማማንባቸውን የፌዴራል መንግስትና የክልል መንግስታት ግንኙነትንም ታሳቢ አድርገን ይህን ችግር መፍታት ይኖርብናል። በቅርቡ በተሻሻለው የገቢ ግብር አዋጅ አተገባበር ላይ የሁሉንም ክልሎችና ከተማ አስተዳደሮችን ያካተተ ውይይትም ተደርጓል። ተሻሽሎ በወጣው የገቢ ግብር አዋጅ ላይ በተለይ የተርንኦቨር ታክስን እንዴት አድርገን ኤግዚት ስትራቴጂውን እንዴት እንጨርሰው እየምል ነው ከአዲሱ የገቢ ግብር አዋጅ አተገባበርጋ በተመለከተ እኛ በሚኒስቴር መስሪያ ቤት ደረጃ ከገመገም ነው ሻል ያለ አንደርስታንዲንግ እና ዝግጅት ነው እኔ የተሰማኝ ግን ስራው ቀላል ስራ አይደለም በጣም ከባድ ስራ ነው በእኛ በፌዴራል ደረጃ እንኳ ከ18 ሺ በላይ የሚሆኑ የተርኖቨር ታክስ ተመዝጋቢዎችን ነው ወደ ቲኦቲ ወደ ባት የምናሸጋግረው። መጀመሪያ ያደረግ ነው ጥናቶች ነው ያደረግ ነው። ሌሎች ሀገሮች አሁን ምን ያደርጋሉ መሰለ፣ ስትራቴጂ ይቀርጻሉ። የመካከለኛ ዘመን ገቢ ስትራቴጂ ከዚህ እስከዚህ መድረስ። የእነሱ ግን ምንድን ነው ክፍተቱ ምንድን ነው የፖሊሲ ክፍተቱ ምንድን ነው የአስተዳደር ክፍተቱ መጀመሪያ አይለይም። የእኛ በጣም ለየት የሚያደርገው ጥልቅ ጥናት ተደርጓል። መጀመሪያ ምንድን ናቸው ክፍተቶቹ በታክስ አስተዳደር ያሉ ክፍተቶች ምንድን ናቸው በታክስ ፖሊሲ ምንድን ናቸው። በህጎች ያሉ አለመጣጣም። ምክንያቱም ጥሩ ፖሊሲ ኖሮ ካለህበት የታክስ አስተዳደር የማይጣጣም ከሆነ ትርጉም አይኖረውም። የወጡ ህጎች ላይም በተጨባጭ እስከ ታችኛው መዋቅር ተፈጻሚ እንዲሆንና ታክስ በተገቢው መንገድ ተሰብስቦ የመንግስት የልማት አቅም ሆኖ መንግስት ላቀዳቸው እቅዶች በተገቢው ኢኮኖሚ እንዲሆን ሀብት እንዲሆን ለማድረግ ነው ውይይቱ አዋጁን ወጥነት ባለው መልኩ ተግባራዊ ማድረግ ገቢን ከማሳደግና ግብር ከፋዩን ካላስፈላጊ ጫና ከመገላገሉን ባሻገር ወጥነት ያለውና ህግና መመሪያን ብቻ ያማከል አሰራር እንዲሰፍን ያስችላል። የመጀመሪያው በኮንሰንትና ኢንፎርስመንት መካከል ሚዛን መጠበቅ መቻል አለበት። የዜጎች ፈቃደኝነት በህግ ማስከበር ብቻ በማስገደድ ብቻ የሚፈለገውን ውጤት ማምጣት አንችልም። ሁለቱንም ጎን ለጎን ባላንሳቸውን በጠበቀ መልኩ ልናስኬድ ይገባል ብለን ነው ምናም ስለዚህ ግንዛቤ ማስጨበጥ ዜጋውን ግንዛቤ ማስጨበጥ መብትና ግዴታውን እንዲያውቅ ማድረግ፣ በተለይ ከታክስ አኳያ ያለበትን ግዴታ አውቆ ኃላፊነቱን እንዲወጣ የሚያደርግ ስራ አሁን ከምንሰራው ስራ በላይ መስራት ያስፈልጋል ማለት ነው። በእኛ ክልልም ተመሳሳይ ነገር ነው የሚለውን ነገር ለማንሳት ነው። ከህግ ማስከበር አኳያ ሶ በሀገር ደረጃ የሚሰራው ነው። በእኛ ሀገርም አንደኛው ከሁሉ አስቀድመን ከህግ ማስከበር አኳያ የምንሰራው ግንዛቤ መፍጠር ነው። ህጎች ላይ ያሉት ለግብር ከፋዎቻችን ግንዛቤ መፍጠር ስራ እንሰራለን። ይህንን የግንዛቤ ስራ ለመፍጠር ደግሞ ዝም ብለን ራንደም የምንሰራው ነገር ሳይሆን በክልል ደረጃ ይሄን ብቻ የሚሰራ ዳይሬክተር አቋቁመናል። እስከታች ድረስ ይሄን ብቻ የሚሰሩ አሉ። በተጨማሪም ደግሞ ከክልልም ወደ ታች በመውረድ ትምህርት ስልጠና እንዳ የግንዛቤ ማስጨበጫ ስራዎችን እንሰራለን። ከዛ ካለፈ ደግሞ በሀገሪቱና በክልሉ የታክስ ህጎች መሰረት በታክስ ስወራና ማጭበርበር ላይ ህጉ በሚለው መሰረት የማስተካከያ ስራዎችን እንሰራለን። ምክንያታ ያለውን ታክስ የመጨመር አሰራሮች በአንዳንድ ክልሎችና ዘርፎች ጎልተው የታዩ የአሰራር ግድፈቶች እንደሆኑና ከታክስና ቀረጥ መሰብሰብ የሚገባው ገቢ በአግባቡ እንዳይሰበሰብ እንቅፋት በመሆናቸው ትኩረት ተሰጥቶት ሊሰራበት እንደሚገባ ባለድርሻ አካላቱ በጥልቀት መክረውበታል። ከኮቴ ጋር የተያያዘ ኮቴ ጋር ባለ መስተጓጎል በከተሞች የሚኖረው ምርት አቅርቦት ላይ ያለውን ተቃርኖ ሊፈታ የሚችል ስርዓት መዘርጋት እንዳለብን፣ በተለይ የትራንስፖርት መነሻዎችና መዳረሻዎች ትሪት የሚደረጉበት ጉዳይ ላይ ስምምነት አለ። ጭነት በሚነሳበትና በመዳረሻ አካባቢ መከፈል ያለበት ይከፈላል። ነገር ግን በኔ በኩል ስላለፍክ ብሎ የሚከፈልበትን ሁኔታ አሁንም ከስረ መሰረቱ መፍታት አለብን ነው። በህግ አኳያ ክሊር ነው። አንድ ግብር ከፋይ የት ነው መክፈል ያለበት? በምን አግባብ ነው መክፈል ያለበት? የትኛውን ታክስ ለየትኛው ይከፍላል የሚለው የተቀመጠ ቢሆንም በአፈጻጸም ሂደት ግን እዚህም እዛ የሚታዩ ችግሮች ስላሉ በዛ ላይ ተገቢውን ውይይት አድርጎ ግልጸኝነት መፍጠርና ሁሉም አካባቢ የሚገባውንና በህጉ ላይ የተፈቀደለትን ግብር መሰብሰብ በሚችልበት ጉዳይ ላይ ነው ውይይት የተደረገው። ታክስ ሀርሞናይዜሽን መኖር አለበት። ከፌዴራል ጀምሮ ተናባቢ የሆነ ሁሉንም ክልል የሚገዛ ህግ መኖር አለበት ተብሎ የተዘጋጀ ነው። በጣም በበሳል የህግ ባለሙያ የቀረበ ሰነድ ነው። እሱን ወስዶ ክልሎችን ተግባራዊ መድረግ ግዴታ አለብን። ያው የምንገነባው ሀገር ነው። በትብብር ነው ሀገራችንን ልናቆም የምንችለው። አንዳችን ለሌላችን ጫካ መሆን የለብንም። የፌዴራል ግብር ከፋይ ሆኖ የክልል ግብር የክልል ታክስ አውቶሪቲ ግቢያ አይገባም የሚል አትመለከተኝም የሚል እንዳይኖር፣ ኤምኦዩ አበጅተናል። ምክንያቱም ከ25 ፐርሰንት እስከ 50 ፐርሰንት በዛ ታክስ ላይ መብት አላችሁ። የጋራ ገቢ የሚባለው እሱ ነው። ስለዚህ ይህን በጋራ የመስራት ልምምድ የበለጠ ማጠናከር ይኖርብናል የሚለውን ለማንሳት ነው። ዲጂታላይዜሽን ለተሰብሳቢው ግብርና ታክስ አበርክቶ የላቀ አስተዋጽኦ ያለው ከመሆኑ ጋር ተያይዞ በእስካሁኑ የተቋሙ የለውጥ ሂደት የተገኘውን እምርታ የማላቅ አቅሙ ከፍ ያለ ነውና ትኩረት ተሰጥቶበት ይሰራል። አሁን ዓለም ወደ ዲጂታላይዜሽን ገብታለች። የእኛ ነገር በምናይበት ጊዜ በተለይ ከዚህ ከለውጡ ዓመታት ወዲህ የታክስ አስተዳደሩን ከማዘመን አኳያ ብዙ ስራዎች ተሰርቷል። እንዳጠቃላይ የገቢውን ሴክተር ባለፉት ሰባት አመታት በጣም በርካታ ሪፎርም ተደርጓል። ከዚህ ጋር ተያይዞ አንዱ አገልግሎቱን ማዘመን ነው። ስለዚህ ይሄ ደግሞ አገልግሎትን ማዘመን አንዱ ከብልሹ አሰራር የሚከላከል ነው። ሌብነትን የሚያስቀር ነው። አዲስ አበባ ከተማ አስተዳደር የተለያዩ ቴክኖሎጂዎችን ከተማሳደሩ ትልቅ በጀቶች መድቦ አጠቃላይ ታክስ ሴክተሩን ለመለወጥና ሪፎርም ለማድረግ ትልቅ ስራዎች የተሰሩ ናቸው ያሉት በአንድ በኩል ለረጅም አመታት ሳይሰበሰብ የቆየና እዳ የምንለውን አጠቃላይ ሀብት ምናክል ምናክልን ያለው የሚለውን የምን መዘግብበት ሲስተም አበልጽገን ከዋናው ሲስተም ጋር በማያያዝ አጠቃላይ እዳዎቻችን ምናክል ናቸው የሚለውን በሲስተም ለማወቅ አስችሎናል። ከዛ ላይም እየተነሳ የዕዳ የመሰብሰብ አቅማችን በከፍተኛ ሁኔታ ጨምሯል። በሌላ በኩል አጠቃላይ ከቁጥጥር ስራችን ጋር የህግ ማስከበር ስራችንን በቴክኖሎጂ ለማስደገፍ ትልቅ ፕሮጀክት ከኢንሳ ጋር በጋራ ሆነን እየሰራን ነው ያለ ነው። ቴክኖሎጂ አጠቃቀማችን እየጨመረ በሄደ ቁጥር ሌብነት፣ ብልሹ አሰራር፣ ፍትሃዊ ያልሆነ የገቢ አሰባሰቡ እንዲታረም ያደርጋል። ግብር ከፋዩ ቤቱ ቁጭ ብሎ በዘመናዊ ታክስ አስተዳደር ስርዓት ጊዜውን ጉልበቱን ቆጥቦ ራሱ ግብሩን ቤት ሆኖ የሚያሳውቅበት ስርአት፣ እንደ ሀገር ደግሞ የት ላይ ነው ያለ ነው የሚለውን በዲጂታል የምንከታተልበት ስርአት ስለሆነ ይህንን የማዘመን ግዴታ ከሁላችንም ይጠበቃል። የተጀመረውም በጣም ትኩረት ተሰጥቶ በገቢዎች ሚኒስቴርም በክልልም፣ እንደኔ ክልልም የክልሉ መንግስት ትኩረት ተሰጥቶ እየሰራ ያለው የገቢን አሰባሰብ ወደ ዲጂታል የመቀየሩን ስራ በሰፊው እየተሰራ ነው ያለው። ይሄ የሞት የሽረት ጉዳይ ነው። ለምሳሌ የኢታክስ ማለት ኢፋይሊንግ፣ ኢፓይመንት፣ የቴሌብር አሁን በቅርቡ ደግሞ በክብር ጠቅላይ ሚኒስትራችን ላውንች የተደረገው የኢንቮይሲንግ እንደዚሁም የሲክ ታክስን ተደራሽነት ማስፋት ማስፋትና የተጀመረው ኢታክስን ወደ አይታስ ለመቀየር የተጀመሩ ስራዎች አሉ። ይሄን እንግዲህ ኦልሞስት አሁን በቅርቡ በክቡር ጠቅላይ ሚኒስትራችን ላውንች የተደረገው የኢንቮይሲንግ ካልሆነ በስተቀር ሌሎች በክልል ገቢዎች ሚኒስቴር ጋር የተጀመሩ የቴክኖሎጂ ስራዎችን ሁሉንም ወደ ክልል ለመውሰድ ጥረት አድርገናል። በእርግጥ ተደራሽነቱ ገራ ነው። አስፈጻሚ አካላት ስነ ምግባር ግድፈት አንጻር የሚስተዋሉ ውጸጾችን በማረም የሰራተኞችን አቅም ግንባታ ላይ መስራትና ጥቅማ ጥቅም ማሻሻል ላይም ባለድርሻ አካላቱ የተወያዩበት አጀንዳ ነው። የባለሙያዎች አቅም ያለመጎልበት ከዛም አልፎ አጠቃላይ የስነ ምግባር ችግርም ያለበት ስለሆነ ይህንን ማዘመን እና የገቢ ዘርፉን የገቢ አስተዳደሩን ማጠናከር እንደ ሀገር ነው ማየት አለ። ከአገልግሎት ጋር የፍትሀዊነት ችግር አለ ማለት ነው ተገቢውን አገልግሎት ከመስጠት ጋር ተያይዞ ያሉ ችግሮች አሉ። ከዛ ደግሞ ባለፈ በሰፊው የሌብነት ችግሮችም አሉ ማለት ነው። ስነ ምግባር ችግሩ በአመራሩ ላይ ይታያል፣ በሰራተኛው ላይ ይታያል፣ በግብር ከፋዩ ላይ ይታያል። ለአንድ አካል ብቻ የምንሰጠው አይደለም። ሁሉም ነፃ አይደለም ማለት ነው። አመራሩም ነፃ አይደለም፣ ሰራተኛውም ባለሙያውም ነፃ አይደለም፣ ግብር ከፋዩም ነፃ አይደለም። የታክስ አስተዳደር ሕጉ በፈቃደኝነት ታክስን አሳውቆ መክፈል መብትን ሰጥቶታል ለግብር ከፋዩ። ግን የሚያሳውቀው ወይ ትንሽ ነው፣ ወይ ባዶ ነው፣ ወይ ተመላሽ ነው፣ ወይ ኪሳራ ነው። አግባቡ ግብርን ከመተመን ከመሰብሰብ ጋር ተያይዞ ከግብር ከፋዩ ጋር በመመሳጠር ግብር ተገቢው ግብር እንዳይሰበሰብ የመሰወር ከሀገር ከተሰጠው ኃላፊነት በላይ የራስን ጥቅም የማሰብ እና እዛ አካባቢ በተለይ ግብርን ከመሰብሰብ ጋር ተያይዞ በአብዛኛው በተቋሙ ያሉ በራስ ተቋም ያለ የመልካም አስተዳደር ችግር የሌብነት፣ እንደዚህ የፍትሐዊነት የአገልግሎት አሰጣጥ ችግሮች ሰፊ ናቸው። መንግስታችን ሰው ተኮር ነው፣ ዜጋ ተኮር ነው። ሰው ተኮር ዜጋ ተኮር ሲባል ዜጎች መክፈል የሚገባቸውን ገቢ አይክፈሉ አይደለም። እሱ አይሸፍነው ቅድም እንዳነሳሁት ከካፓሲቲ ጋር መክፈል ከሚገባው አንጻር ማየት ያስፈልጋል። ከመጠን በላይ ማጨናነቅ አለ። የሚበዙ አነስተኛ ነጋዴዎች እንደ ሀገር ታቅደው እየተሰሩ ያሉ ግዙፍ የልማት ስራዎች በራስ አቅም መፈጸም እንዲቻል ከታክስና ቀረጥ የሚሰበሰበውን ገቢ ማሳደግ ይገባል። በ2018 ዓ ም 2.23 ትሪሊዮን ብር የመሰብሰብ እቅዱ እንዲሳካም አመራሩ ሊከተለው ስለሚገባ መርህ አጽንኦት ተሰጥቶበታል። እየተሰሩ ላሉትና ለሀገራችን ከፍታ መሰረት የሆኑ ትላልቅ ሜጋ ፕሮጀክት ስራ ላይ እንዲውሉ፣ እንዲፋጠኑ፣ ለህዝብ አገልግሎት እንዲውሉ ማድረግ የሚቻለው በሀገር ውስጥ ከምትሰበሰበው ታክስ ነው። ይሄ ህዝቡ ትልቅ ትልቅ ትልቅ ድርሻ ስላለው ደረሰኝን የመጠየቅ ባህል ሁላችንም እንደ ትልቅ ነገር ወስደን ህብረተሰባችን በዚህ አይነት ግንዛቤ በሚያደርጉ ግዢና ሽያጭ ላይ ደረሰኝ መጠየቅ ይኖርባቸዋል። አንዱ መልእክቴ ይሄ ነው። ጉዞ ወደ ትሪሊየን ብለን ትሪሊየን አሳክተናል። አሁን ደግሞ ትሪሊየንን ጀምረን ወደ ሁለት ነጥብ ሁለት አራት እናሳደግ ብለናል። ይሄን ለማሳደግ ሲምለስሊ እንስራ። ተልኳችሁ ገንዘብ መሰብሰብ ብቻ አይደለም። ተልኳችሁ ተቋም መገንባት ነው። ተልኳችሁ አንድ የኢኮኖሚ ማህበረሰብ መፍጠር ነው። ተልኳችሁ ትውልድ ማነጽ ነው። የታክስ ፔየርነት ባህል እንዲዳብር ማድረግ ነው። ተልኳችሁ ሀገር መገንባት ነው። ተልኳችሁ ኢትዮጵያ ዘላቂ ሰላም ደህንነትና ብልጽግና እንድታረጋግጥ ማድረግ መሆኑን አውቃችሁ በቁርጠኝነት እንድትሰሩ አደራ እላለሁ። እጅግ በጣም አመሰግናለሁ።